ድርሚሶ ድርሚሶ፣ ምን አይነት ነው? እስኪ አሰራሩን ይንገሩን ባጭሩ። እስኪ በኑግ ድርሚሶ ለበከሰ ነው። እስኪ ዛሬ ድርሚሶ የሚባል ነገር ሰርታን የምንበላ ይሆናል። እስከ መጨረሻው ድረስ አብራችሁን እንድቆዩ እንጋብዛለን። እና ማዘር ድርሚሶ ይሰሩልናል። እንደምታውት እያቦኩ ነው። የጤፍ ነው? አዎ፣ የጤፍ። ምን አይነት ጤፍ ነው? ጥቁር ጥቁር ጥቁር ጤፍ። አዎ። ሙሉ አሰራሩን የምናሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ምጣዱንም እዛ እያ ይዘዋል። እንደምታዩት አሁን ሊጡ በመጀመሪያ ተቦክቶ ይቀጥናል እንደ ከዝ እንደምታውት ቀጥኗል። አቅጥነዋል። በይህም ምንድን ነው ደግሞ የሚባለው ምንድን ነው? የምወቅጠው ምንድን ነው? ኑጉ ደግሞ እንደምታዩት እየወቀጠ ነው። ዚ ሲቆላ እ ት እየተወቀጠ ነው ገና ገና እንትን አላላም ሆኖ ነው። ኡስማን እየወቀጠ ነው። ኦስሚ አይዞሽ አሁን ቂጣችን ይጋገራል ማለት ነው። ተቀጥኖ ተጨርሷል እንደምታዩት። አሁን መጋገር ብቻ ነው የቀረው። ሀሊል ምን እየሰራ ነው አንተ? እየተነሰነሰ ነው። እንዲ የሚጋገሩ እንደምታዩት እንግዲህ ሊሰፋ ነው ያ ቂጣ በቃ እንደዚህ ነው የሚጋገረው። አሁን እንዴት ነው? እረ በጅሽ ማይ ጋድ። አሁን ይቺ አይን ይወጣዋል። ጠፍቶበታል። ጠፍቶ አንድ ጅ እንደምታወጥተው ወቅጦ መጥቷል። ንጉን ወቅጠወታል። አሁን ይሄ በሰለ ማለት ነው ገና ነው ይሄን አድርጌ ኑግ ነው ይሄን ኑግ ኑግ ምንም ቀላል ነው አሰራሩ በጣም ቀላል ነው አይደል በጣም ቀላል ነው አሰራሩም ኑግ የጤፍ ቂጣ ሰሊጥ ነው። አብዛኛው የሚያውቀው ሰሊጥ በሚባለው ነው። ሊወጣ ነው ይሄ። ቅድሙ ቂጣችን ደርሷል እንደምታዩት ያው ተመልካቶች

የሚጣፍጥ ይመስለኛል እንደዚህ ተለፍቶበት ያው ሊጡ ላይ የነሰነሱ ነው። ያው ይጣፍጣል፣ ይጣፍጥ ያው ግን

ሀገራችን ባህል እንዲህ ነው የእኛ ባህል ደግሞ ብዙ ሰው አሁን ብዙ ሰው እንትን እየሄደ ይበላል ይሄ ምንድን ነው በያገሩ የዞረ ደግሞ የኛን ቅርስ ባህል እንዲታወት እንፈልጋለን ነው እንደምታወት ነው ይሄ ድርሚሶ ይበላል ይባላል ቢያንስ አሁን ትኩስ ስለሆነ ብዙ እንትን ላይል ይችላል ግን ሲበርድ ሲጣፍጥ ልነግራችሁ አልችልም እንዴት አባቱ እንደሚጣፍጥ አሰራሩ ደግሞ በጣም ቀላል የሆነ አሰራር ነው ማለት ነው ሁሉም ሰርቶ የሚበላው ነገር ትንሽ እንትኑ ላታገኙ ትችላላችሁ። ምጉ ላይ ይገኝ ይችላል እንጂ በጣም ቀላል ይሆን አሰረ ነው። አሁን ይሄ በደንብ ይታሻል። እዛ ወገ ውስጥ ያለውን ባንድና ሻለን በቃ ገም እንደ ገም ፖተዶር ቢታሻ ከዛ ጣዕም ነው ይለያል ነው የምላችሁ ጣዕም ነው ብዬ አስባለሁ። ይለያል ብዬ አስባለሁ ነው እንጂ አላውቀውም። የመጀመሪያ

አሁን እስኪ እንቅመሰው እና ምን ይላል፣ ምን ምን ይላል የሚለውን አብረን ማለት ነው። እስኪ እንቅመሰው። ምርጥ ነው፣ ምርጥ ነው፣ ምርጥ ነው። በጣም ምርጥ ነው። አሁን ይሄ ሲበርዲኖ በጣም ምርጥ የሚሆነው አሁን ይሄ ሲበርዲኖ ምርጥ የሚሆነው አሁንም ቀምሾ ትኩሱን አሪፍ ነው። እስኪ ደሞ በርዱ ያለውን እንትን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ አሁን በጣም በርዷል። እስኪ በርዶ ደግሞ ምን ምን ይላል የሚለውን እንቅመሰው። እስኪ አሁን ደግሞ በጣም ምርጥ ነው። አንደኛ በጣም በርዷል። እንደምታውት ምርጥ ነው። እየሰራችሁ በቤታችሁ ሁላችሁም መብላት ትችላላችሁ፣ መቅመስ ትችላላችሁ። በጣም ቀላል ነው አሰራሩ ነጭ ይሄ ጤፍና እንዴ እና ኑግ ነው የሚያስፈልገው ሰርታችሁ መጥመስ ትችላላችሁ።